አበጋዝ ምን አለ፣ እኔ ትዳሬ እንፈልጋለሁ። አበጋዝ አንተ ትዳር ሳይሆን የምትፈልገው ቪው፣ ዶላር ቀነሰባ አይደል? ከሩታ ብቻዋን ስትሰራ፣ ሩታ ከቤተሰቦቿ ጋር ስትሄድ ያንተ ቪው እታች ወረደ፣ ወርዶ ዘጭ አለ ማለት ነው። ከማንሱ ሄርሜላ ጋር እየመጣ ትግማማለህ። አንዴ ከህይወቴ ውጪ፣ አንዴ ለደህና ከበሩልኝ፣ አንዴ እንደዚህ፣ አንድ ጊዜ ደግሞ ምንድን ነው ከአንተ ጋር መኖር እፈልጋለሁ ብላ መጣች። በነገራችን ላይ ባለፈው ቪዲዮ አልሰራሁብህም ማለት ነው። ሻንጣዋን ይዛ መጣች ሸርሜላ ሻንጣዋን ይዛ መጣች ምናምን ላልከው ማለት ነው። ማንኛውም ሰው ማለት ነው፣ ጓደኞችህ፣ እንግዶች ሲመጡ ካሜራ ደብቀነን ነው ካሜራ ደቅነነው ነው እንደምትቀበላቸው እና ያኔ በቃ ላይ አይደለ፣ ሁሉንም ሰው እንደ ጅል እንደምታዩት ነገር በጣም ይገርመኛል ማለት ነው። አሁን ያንን ቪዲዮ የሰራችሁት ምሳሌ ራሳችሁ ተመካክራችሁ ነው የሰራችሁት አንተ ግን ምንድን ነው በቃ ከወደ ውጭ ድንገት እንደመጣች ምናምን ነገር እሷ ፕራንክ እንዳደረገቻቸው እውነትህን ነው። በነገራችን ላይ ስለ ሩታ እርግዝና ትላንትና ተናግረሃል ማለት ነው። አስረግጬ ነው የምነግረህ፣ ሩታ ትክክለኛ ርጉዝ ብትሆን እናንተ አይደለም አንድ ጊዜ ዘጠና ዘጠኝ ጊዜ ነበር ቪዲዮ የምትሰሩት፣ ወዷን እያሳየህ ማለት ነው። ለምን ክብር አለ ሲጀመር? አንተ እኮ ለዶላር ነው እንጂ ክብር ያለህ ለሴት ልጅ ክብር የለም። ዩ አንደርስታንድ ሚ ገባ? የሩታ ቤተሰቦች ራሱ እኮ ከእሷ ዶላርን፣ ገንዘብን፣ መኪናን፣ ቤትን እንደዛን የሚያስቀድመው ብታወጣለት ይሸጣታል። በነገራችን ያው በእሷ ላይ ነው እዚህ የደረስከው ማለት ነው እና አንተ ወይም እሷ ማለት ነው ሩታ ትክክለኛ እርጉዝ ብትሆን ኑሮ እንደነገርኩ ዘጠና ዘጠኝ ጊዜ ሆዷን እያሳያችሁ ምን ነው መጀመሪያ ላይ ያረገዘች ሜሪ ጋ አንተ ጋ እንትን እህቶች ጋ ስንት ጊዜ ሆስፒታል እየገባ ይህን ጥቁር ሆዷን ስታሳዩን የነበረው ማለት ነው ያኔ ገና ማለት ነው። እና ገና ለገና እርጉዝነች አደለችም እያላችሁ እንደዛ ሆዷን ስታሳዩን ኑራችሁ፣ አሁን ሩታ ትክክለኛ እርጉዝ ሁና በአራት ወሯ የልጃችን ፆታ ነየው ምናምን ዘጠና ዘጠኝ ጊዜ ልኩ ኧረ አንዱንም ልጨምረው መቶ ጊዜ ነበረ ሆዷን እያሳይህ ወይም እሷም ሆዷን እያሳየች ቪዲዮ የምትሰሩት። አስረግጬ ነው ምነቅ፣ አበጋዝ እሩት አሁንም እርጉዝ አይደለችም። ገባህ አይደለ? ባለፈው ራሱ ቤተሰቦቿ ጋር የሰራችው ቪዲዮ ከውስጥ ያኔ ከልብሷ ውስጥ ማለት ከሆዷ ውስጥ ከልብሷ ውስጥ የተቀመጠ ፕላስቲክ ራሱ ይሄዋል አይደለ? እርጉዝ የሚያስመስል ምናምን ፊልም ምናምን ሲሰሩ የሚጠቀሙት እሱን ራሱ እኮ አልገዛላትም ማለት ነው። ገባህ አይደለ? ልብስ ነው እንደዚህ ሰብስባ ምናምን የምታደርገው ማለት ነው። አሁንም አስረግጬ ነው የምነግር፣ እርጉዝ አይደለችም። ገባሃልና መተ ሆዷን እያሳየቻችሁ ፎቶ እየለቀቂ ምናምን እንደዚህ እያደረገች እማታምኗላችሁ። አናምንም። ከመቼ ወዲህ ነው ውሸታም የሚታመነው? ውሸታም እኮ ናችሁ። ውሸታም ሰው ታምኖ አያውቅም። ገባህ አይደለ እና እናንተ እድሜ ልካችሁን ውሸታሞች ናቸው። እና አሁን ትዳሬ እንፈልጋለሁ ምናምን እያልክ ትላንትና ሰርተሀል ማለት ነው። በነገራቸው ላይ መንገድ ልሄድ ስለሆነ ያው ቶሎ እስኪ መስራት ስላለብኝ ነው ልስራ። እየሰራኸለሁት ማለት ነው። እና ትዳሬ እንፈልገዋለሁ ምናምን ብለህ ትላንትና ቪዲዮ ሰርተሀል። እኔ ልንገርህ፣ ትዳርህን ወይም ምሩታል የትኛው ትዳር መቼ የተጋባው በጎቹ ያጋቡት በግድ ተያያዙ ላይ ያያዙን እና ያው እኛ ቤት እየመጣ ቪዲዮችንን እንደምታይልን ያው አሳይተኛል፣ አሳውቅህናል ማለት ነው። የእኛ ቪዲዮ እንደምትከታተል ማለት ነው። ገባህ አይደለም? እና የትኛውን ትዳር ነው? ትዳር የት አለ ሲጀመር ማለት ነው። ሩታን ሳይሆን አሁን የምትፈልገው አንተ ቪው፣ ዶላር፣ ላይክ፣ ሰብስክራይብ እኮ በቃ እሱን የምትፈልገው። ምክንያቱም አሁን ወርደህ ዘጭ ብለሃል። ሩታ ጋር ካልሰራት፣ ሩታ ጋር ካልተደባደብ፣ ሩታ ጋር ካልተላቀስክ፣ ሩታ ጋር መተህ ካላልክ ቪው የለም፣ ዶላር የለም፣ ላይክ የለም፣ ሁሉም የለም የለም። ዘመዴ ይህቺ ከክስት ልጅ ጋር እየተጃጃለክ እየተላላስክ እስኪ። የክስት ልጅ ናት ብለዋል እርግጠኛ ማለት ነው። እና ከእሷ ጋር ተቃቀፍ ምናምን አለ አይደል? ችግር አንተ እኮ እየተላላስክ ነው እንዳለ ማለት ነው። የክስት ልጅ ናት ግን እየተላላስክ ነው። ገባህ አይደለም? እና ከእሷ ጋር ብትደውል ብትል ምናምን እና የእናንተ ፍምስ እና ከበጎቹ አያልፍም። ማንም ቼክ አያደርጋችሁም ባይዘወይ ማለት ነው። እድሜ ለነ ጽጌ ለነ ዳኒ ትንሽ አንዳንድ አንዳንድ ሰው ያን አንዳንድ በቃ እንደዛ ነገር እንጂ እናንተ የእናንተ ፍምስ የእናንተ መታወቅ ከመዳም ቅመሞች ከበጎቹ አታልፉም። ምን ሰርተህ ነው የምትታወቀው? መተ ሚዲያ ላይ ስላለቀ ስኬት ላይ ሴቶችን እያቀፍክ ስለመጣ እንደዛ ነው። እና ሩታ እ ያስረግጭ የመናግርህ ሩታ የአንተ ሚስቴ ናት ያልካት ሴት ትክክለኛ እርጉዝ ብተወንሮ ዘጠና ዘጠኝ ጊዜ መቶ ጊዜ ነበረ ራቁቷን ሆስፒታል እየገባ ሆስፒታል እያጋደም ቪዲዮ እየሰራ ሆዷን እያሳየ የምታደርቀን ማለት ነው። ግን አይደለችም። ምኑን ታሳያላ፣ ምኑን ታሳያላ። ገባህ አይደለ? ትክክለኛ እርጉዝ ቤተሰቦቿ ራሱ ቤተዘመዱ ሰብስበው ምንድነው የባለው ያ ጥሩ ፋይሰም ያደርጉላት ነበረ። ጥሩ አቀባበል በቃል አይደል ከዘመድ ጎረቤቱ ጋር ምናምን የሆነ ነገር ያደረጉ ነበር። ግን ሁሉ ነገሩ ውሸት ነው፣ ድራማ ነው። ሩታ ደግሞ እርጉዝ አይደለችም። ስለዚህ ይህን ለበጎቹ ለእኛ ሳይሆን ለአዋቂዎቹ ሳይሆን ለአላዋቂዎቹ ለጅሎቹ እንደዛ በሏቸው ባይዘው ወይ ማለት ነው። በመቀጠል ያው እኔ ሩታዬ የእውነት እርጉዝ ብትሆኚ እውነት ደስ ይለኛል፣ ምክንያቱም እንደነገርኳችሁ ልጅ ትልቅ ነገር ነው። እና ግን አይደለሽም፣ እየዋሸሽ እስከ መቼን የምትኖሪው ማለት ነው። አሁንማ ቤተሰቦችሽ እየዋሹ ነው እንዴ፣ ሚላት ደግሞ ትላንትና፣ ትንሽ ልጅ የሆነት የስራ ምናምን አመት ይሆናል መ ምስቱን ይዛ መጣ የድሮ ፍቅረኛ ያይ ምናምን፣ ከዘራችሁ ነው እንደ ሚላትዬ ማለት ነው። እህትሽም ያው ከሌ ፍቅረኛ ያይ፣ ዳኒ ፍቅረኛ ያይ፣ እንትና ፍቅረኛ ያይ፣ የተለያዩ ወንዶችን እየጎተተ እዚህ እየመጣች ስታለቅስ ነበር ማለት ነው። ስትላላስ ነበር፣ አንቺም ጀመርሽ። እንዴ ልጅ አቅፈሽ ልጅ አቅፈሽ ሌላ ወንድ ሊጎትተሽ ትመጫለሽ፣ እንደሚላትዬ እና ከዘራችሁ ነው እንዴ? ዶላር ያሰከራችሁ አይደለ? ክብር ምናምን በቃ አውለቃቸው ጣላችሁት ማለት ነው። ቆይ እስከ መቼ ድረስ ነው ግን እንደዚህ የምትሄዱት ማለት ነው? እስከ መቼ ያኔ እስከ መቼ ድረስ እንደዚህ በቃ ያኔ ራሳችሁን ትንብላችሁ አርክሳችሁ ሴትነት በቃ እስከ መቼ ድረስ በዚሁ ዋሽታችሁ እስከ መቼ ድረስ ነው የምትቀጥሉት ማለት ነው። እኔ እኮ ግርም ይለኛል የእናንተ ነገር። ና ሚላትዬ ምን ብርቃችን አይደለም። ስንቱ የተለያዩ ወንዶችን እያመጣች ፍቅረኛ ድሮ እንትኔ ምናምን እያለች እየተላላሰች ስትትመጣ ስለከረመች አንቺ ትንሽ ወንድ ቤ ስራ ምናምን ልጅ ይዘሽ ብትመጪ የሚገርም ነገር አይደለም። አዲሳችን አይደለም ከእናንተ ቤት ማለት ነው። ያው ልንገርሽ ብዬ ነው። ከረሳሹ በመቀጠል እንግዲህ ፍቅርዬና ቀብራራው መጥተዋል ማለት ነው። ዩቱብ ተከፍቶ አሌክስ ዩቱብ ተከፍቶለት መቷል ማለት ነው። ያው ማንኛውም ሰው የሚመጣው በነገራችን ነው ዩቱብ ለመክፈት ነው፣ ለሌላ አይደለም። ያውም እውነተኛ ፍቅረኛ ሆነው እንደዚህ ሆኖ አይደለም የሚመጡት ያው ዩቱብ ለመክፈት አብረው ለመስራት እንደዛ ነው። ለመታወቅ በቃ እንደዛ ነው። እና የፍቅርዬ አሌክስ እንግዲ አብራ ሲሰራ የነበረው ጓደኛዋ ጓደኛዋ ስላችሁ፣ ያኔ ንጹህ ጓደኛዋ፣ ደግሞ ወደ ሌላ እንዳታስጉ፣ ፈቄ ፍቅረኛዋ አደለም። በነገራችን ላይ ቢሆንም ያምራል። ጀርቀዳ ነው በቃ ምናምን ነገር። ትላንትና ኮቢቱ የሆነች ልጅ ማለት ነው የፍቅርዬ ወዳጅ ታግ አድርገው ቲክቶክ ቪዲዮ ላይ ገብቼ ከቤቱ ሳየው በቃ ቪዲዮውን በሙሉ አየሁት። ዋው ነው በቃ ዋው። ቀብራራ አባቴ እና የቱርክ አክተር መሰለኝ ማለት የጡንቻው ምናምን ነገር የእውነት ቢሆን ደስ ይላል። ያው እምነታቸው አንድ ስለሆነ ማለት ነው። ሰብስክራይብ እያደረጋችሁ ስንትሽ ገባ ነው የትናንትና ያየውን ዛሬ ስንት ሺህ እንደገባ አላየውም። ሰብስክራይብ እያደረጋችሁ ምንም ቢሆን ኢትዮጵያዊ ነው ማለት ነው። ያው እኔ እንኳን ለፍቅር እየስን ነው ፍቅርዬን የወደደ እወደዋለሁ። ፍቅርዬን ከጎኗ የሆነ እውነቴን ነው የምላችሁ። ፍቅርዬን በጣም ነው የምወዳት ማለት የሆነ ያው እኔ በቃ እንትንላለው ማለት ነው። ሰብስክራይብ እያደረጋችሁ ወንድማችን ያው እናኩራው ማለት ነው። ላይ ለፍቅር እየሰንል ማለት ነው ያው እሱም የኛው ነው በነገሯችን ላይ ማለት ነው። እና እንደዛ ነው እላችኋለሁ። ፈንዲሻ ፋሚሊዎች ያው ጎበዝ ናቸው። ይዛችኋል ማለት በቂ ነን፣ ትንሾቹ በቂ ነን ማለት ነው። እንደዛ ነው እላችኋለሁ። ያው ወደ ውጭ ሊሄድ ነው በነገራችን ላይ፣ የሚሄድበትን ቦታ ደግሞ ቪዲዮ ሰርቻ ያሳያቸዋለሁ ከቻልኩ ማለት ነው። በአስቸኳይ ቪዲዮ ለስራ ማለት አላስችለኛለ ትላንትና መጥቶ አበጋዝ እንደዛ ሲቀደድ በውሸት ውሸት መካዘን ማለት ነው ሲቀደድ ምናምን በቃ ያው መስራት ስላለብኝ ነው። ዛሬ እንግዲህ ከቻልኩ ሁን ለውጭ እየተባልኩ ስለሆነ ከቻልኩ፣ እሺ፣ እንደዛ ነገር ኖላችኋለሁኝ። አበጋዝ እናንተ ውሸት አምናችሁ ምንም አድርጎ አትታመኑም። የውሴት መካዘን ማለት ነው። ዝም ብለ በደረቁ አትቀደድሽ ውሸት። ሩት እርጉዝ አላላችሁም። ሩት እርጉዝ ብትሆን ኑሮ እንዲ የሀገራዊ ብቃ ነበር የምትሉት ማለት ነው ገባችኋልና የውሸቱን ተውትና የእውነት ተጋብታችሁ የእውነት አርግዛ ምናምን ነገር እንድናያችሁ እንፈልጋለን። በውሸት ግን ይብቃችሁ፣ በቃ ይብቃችሁ። ተጃጃላችሁ። በቃ ተነቀኮ ተነቀኮ ከላዛ በጋዝ ሌላ በቃ ታሪክ ቀይር እስኪ። ሴት እንደምትቀያይረው ወይም ወንድ እንደምትቀያይረው ቀይሩ ማለት ነው። ስራም ቀይሩ። የሆነ በቃ የሚያዝናና የሚያስተምር ፈታ የሚያደርግ ነገር እየተሯሯጣችሁን ቢሆን በቃ ደስ የሚል ማለት ነው። ከሌላ ሀገር ውሰዱ ኮርስ። ሁልጊዜ እያለቀሳችሁ አትምጡ። ሩታ እንግዲህ ሰሞኑን አላቀሰችም። አዲስ አበባ ነው በነገራችን ላይ ያለችው ማለት ነው። የምትለቀው ቪዲዮ የአንድ ጊዜ ሄዳ የሰራችሁ ነው ማለት ነው። እና እንደዛ ነው እላችኋለሁ። ስለ ቸኮልኩኝ ይበቃኛል። ባይ። በሌላ ቪዲዮ እስከምንገነዳን አሁን